ሰማቱ ውድና እየተከበራችሁ የትቤት ሰዎች እንደምን ናችሁ? ደህና ናችሁ ወይም? ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጆ በያላችሁበት አላህ ይጠብቃችሁ። ላይክ ሸር፣ ሰብስክራ ማድረጋችሁን አትርሱ። ዛሬ ይዤላችሁ የመጣሁት የሐምዛ ኢብኑል አብዱል ሙጦሊብ ረጅ ላ የህይወት ታሪክ ነው ማለት ነው። የአላህ አንበሳ፣ የሰማዕታት ቁንጮ ሐምዛ ኢብኑ አብዱል ሙጣሊብ ረዲያላሁ አንህ መካ በንንቅልፍ ተውጣለች። ሰዎቿ በንንግዱ ሩጫ በጨዋታና በባዕድ አምልኮ የተዳከመ ሰውነታቸውን አሳልፈዋል። ነዋሪዎች በህልም ዓለም እየዋኙ ነው። አንድ ሰው ግን ከሌሎቹ የተለየ ሆኖ ተስተውሎባቸዋል። በጊዜ ይተኛሉ፣ ብዙዎች ሳይቆሙ ይነሳሉ። ከፍተኛ የናፍቆትም ሊፈጽሙ እየፈለጉት ተግባር ያከናውናሉ። በክፍላቸውም ውስጥ መስጊዶቹን በመዘረጋት ሶላት መስገድ ይጀምራሉ። ጌታቸውን ይማጸናሉ። ሚስቶቻቸውን ከእንቅልፏ በተነሳች ቁጥር ተመስጦ በተመላበት ሁኔታ ሲሰግዱ ታስታውሳለች። ድካማቸውን ያሳሰባት ጥቂት ብተኛ መልካም እንደሆነ ትነግራቸዋለች ከልብ እያዘነች ላባቸውን ግንባቸውን እየረገፈ ኸዲጃ ሆይ የእንቅልፍ ዘመን አክትሟል ይሏታል። ይህ ሰው ታላቁ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። በእርግጥ ወቅቱ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንቅስቃሴ ትኩረታቸውን ያሰበበት አልነበረም። ዳዕዋ የተጀመረው እንደ አዲስ ነው። ትምህርቱም የሚሰጠው በሚስጢር ነበረ። አምነው ለኢስላም ያደረጉትም ገና ጥቂት ሰዎች ነበሩ። ምንም እንኳ ኢስላምን ገና ያልተቀበለ ቢሆንም ለነቢዩ መሐመድ ሶለላሁ ዐለይሂ ወሰለም ከፍተኛ ፍቅርና ከመሬታ ያለው ከበሬታ ያለው አንድ ሰው ነበረ። በርሳቸው ለማመን ህሊናውን ቢፈልጉም ባህልና አጉል ትሕትና አስሮ ይዟቸዋል። ሐምዛ ኢብኑን አብዱል ሙጦሊብ ይባላሉ። ነቢዩ ሰለላሁ ዓለይሂ ወሰለም አጎቴ የጥቢ ወንድም። በርግጥ በእንዲህ አይነት እንቆቅልሽ ውስጥ የገቡ ሰዎች ጥቂቶች አልነበሩም። ሐምዛ ወንድማቸው የአብዱላህ ልጅ ታላቅ መልካም ስነ ምግባር የተላበሱና ታማኝ ሰው መሆናቸውን ያውቃሉ። ይዘወትር የመጡት ተልእኮ ረሳል ትክክለኛ እንደሆነ ህሊናቸው ተቀብሏል። ሐምዛ ነቢዩ መሐመድ ሰለላሁ ሰለም የሚያውቃቸው አጎት የወንድሙ ልጅ በሚያውቅበት ቀረቤታ ብቻ አይደለም፣ በወንድምነትና በጓደኝነትም ይተዋወቃሉ። ከሁለቱም የአንድ ጎሳ ቤተሰብ አባላት ናቸው። እድሜያቸውም ተቀራራቢ ነው። ያደጉት አንድ ላይ ነው፣ አፈር እየፈጩ ውሃ እየተራጩ በወጣትነት ዘመናቸው ሁለቱም የተለያዩ የህይወት ገጽታ ቢስተዋሉባቸውም፣ መሐመድ ሰለ አላ ሰለም በባህሪያቸው የበርካቶች ሰዎች ቀልብ እንዲዛቡ ሁሉም ሐምዛም አመለወልታ ታላቁ ሰው መሆናቸውን ያምናሉ። ለወደፊትም ብርህ ተስፋ ይኖራቸዋል የሚል ግምት አሳድረዋል። ሐምዛ ረጀላ አን ዘወትር እንደሚደርጉት ከቤታቸው በማለዳ ወጡ። ከአባ ካለበት ቦታ ሲደርሱ የቁረንሾች ሹማምቶችና መኳንንቶች ተመለከቱ። የሚሉትን ለመስማትም ከነሱ ጋር ተቀመጡ። ስለ መሐመድ ሰለላሁ ሰለም ነበር የሚነጋገሩት። ለመጀመሪያው ጊዜ ቁረንሾች በወንድማቸው ልጁ ልጅ ጥሪ የተሰማቸው ቅሬታ ሲገልጹ አዳመጡ። ሴራ እና ተንኮል ብሎም ቅናት ያደረባቸው መሆኑን ተገለጸ። ሐምዛ ለአፍላ ለአፍታ ካሳወቁባቸው ቦታዎች ካሳወቁባቸው በኋላ ዳክም በኋላ ዳክም አቋም ያዙ መሆናቸውን ገለጿቸው። ተራራ አሉባቸው አሉባልታዎች እንዲሁም ነገሯቸው። አቡ ጃሄል በበኩሉ ለተሰብሳቢዎች ሐምዛ የመሐመድ ጥሪ አደገኝነት ከሁላቸውም በበለጠ ሁኔታ የሚያውቅ ሰው ነው። ነገር ግን አሁን ጉዳይን አቅልፎ የሚመለከት ቁረንሾች ለማዘጋጀት እና የወንድሙን ልጅ ጥሪ ስር የሚሰድብበት ቀን ለማየት ነው አለ። ውይይታቸውን ቀጠሉ። ሐምዛ እንዴ ፈገግ ላለ ጊዜ ደግሞ ኮስተር እያሉ አዳመጧቸው። ሰበስባው ተበተነ። ሁሉም በየፊናቸው ነጎዱ። የሐምዛ አእምሮ በአዲሱ አስተሳሰብ ተናወጧል። የመሐመድ ተልእኮ ከመቼም ጊዜ በበለጠ ሁኔታ አሳሰባቸው። ራሳቸውን ደጋግመው መመርመር ጀመሩ። ቀን አልፎ ቀን ተተካ። ቁረንሾች በመልእክተኛው መሐመድ ሰለላሁ ወሰለም ላይ የሚያሰሙትን ተቃውሞ የተናከሩ መጣ። ከቃላቶቹ ት ትችት ወደ አካላዊ ግጭት እያደርጉ መምጣት ላይ ያለውን ቅሬ ቅራኔ ሐምዛ በሩቅ መከታተል ቀጥለዋል። የወንድማቸው ልጅ ጽና ለያዘው ዓላማ ፍንንክች ያለማለታቸውንና ያሳዩትን ጀግንነት አስቴንግጧቸዋል። ሐምዛ ዳግ ሐምዛ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከማንም በበለጠ ሁኔታ ከህጻንነታቸው እስከ አዋቂነታቸው ድረስ በሚገባ ያውቋቸዋል። አንዲም የህይወት ገጽታቸውን ጠባሳ አልተሰተዋልበትም። ሲቆጡ፣ ሲበሳጩ፣ ተስፋ ሊቆርጡም፣ አጉል ምኞት ሲያልሙ፣ ሲጫወቱና ሲያፈርሱ ተመልክተዋል አያውቁም። ሐምዛ ፈረጣማ ጉልበት ያላቸው ሰው ቢሆኑም ህሊናቸውን ግን በሞራ የተሸነፈ ሰው አልነበረም። ብሩህ አእምሮ፣ ብልጠት ካላቸው ቁረንሾች አንዱ ነበረ። አዋቂ ከሆኑ ባሻገር ከልጅነታቸው ጀምሮ በታማኝነትና በጽናታቸው የሚ የሚያውቋቸውን ሰው ለመከተል አሻፈረኝ ማለት አላውቁ። አላዋቂነት ብቻ ሳይሆን ተፈጥሯዊ ያለውን ትገነዘበዋለህ። እናም አንድ ቀን የእውነት ጎዳና ለማካተል መወሰን እንዳለባቸው አስበዋል። ተናፋቂው ቀን ደረሰ። ሐምዛ ቀስታቸውን አንገበው ወደ የሚወዱት የአንድ ተግባር ተሰማርተው ግማሽ ቀን በበርሃ ካሳለፉ በኋላ ወደ ከተማ ተመለሱ ቤት ከመግባታቸው በፊት ወደ ካዓባ ሄዱ ጧፍ ለማድረግ ካዓባ ለመድረስ ጥቂት መንገድ ሲቀራቸው አብደላህ ኢብኑል ጄዲአን ለተባለ ግለሰብ አገልጋይ የነበረች ሴት ገና ስታያቸው የኡመር አባት ወይ ከጥቂት ጊዜ በፊት ወንድምህ ልጅ በመሐመድ ላይ አበል ሐከም ኢብን ሐሽም የፈጸመውን ብታይ ታዝን ነበር በማለት አቡ ጀህል በአላህ መልክተኛ ሰለላሁ አለይሂ ወሰለም ላይ የፈጸመውን ግፍ አወሳችላቸው። በጽሞና አዳመጧት። ለጥቂት ጊዜ አንገታቸውን ደፍ አደረጉ። ከስ ከስተናተኑ በኋላ እጃቸውን በሰይፋቸው ላይ አሳርፈው በደረታቸው ላይ ካነገቡ በኋላ በፍጥነት ወደ ካዕባው ተጓዙ። አቡ ጀሂል እንደሚያገኙት ተማምነው በቦታው ባገኙት እንዲኖር ከገባበት ገብተው ሊቀጡ ወሰኑ። ገና ከካዕባው እንደደረሱ አቡ ጃሄል በቁረይሽ ሹማምን መካከል ሆኖ ሲዶልቱ ተመለከቱ። በአስፈልሪ ሁኔታ ሐምዛ ሰይፋቸውን መዘዙ። አቡ የአቡ ጃሄል እናት ፈነከቱት። ደማ በዙሪያቸው የነበሩ ሰዎች ከ ሄዲልንጋይ ጣአቸው ሲያንሰራሩ ሐምዛ አቡ ጀህል ላይ በማፈጠን መሐመድ ነው የምትሰድቡት እኔ ወደ እርሱ ሃይማኖት ገብቻለሁ። እስቲ አቅም ካላችሁ በእርሱ ላይ የፈጸምከውን ነገር በእኔ ላይ ድገሙት አሉ። በዚያው ወቅት ይተሰበ በሰቡት ሰዎች የመሪያቸውን የአቡ ጀህል መቆሰልና መዲማት ረሱ። የሐምዛ መስለም አስደነገጣቸው። ቁረንሾች ያልጠበቁት አደጋ ነበር። የሐምዛ መስለም በርካታ ኢስላምን ለመቀበል ለሚሹ ነገር ግን ወገን ዘመድ የሌላቸው በመሆን መሰለማቸውን ወቅት ለታወቁ ሰዎች ፋና ወጊ እርምጃ ነበር። ሐምዛ ጋሻቸውን ይኖራሉ። አዎ ሐምዛ መስለማቸውን በይፋ አስታወቁ። አቡ ጃህል ዲሙን እየዘራ የሐምዛ